በስማ ወሎ መንፈስ ቅዱስ አህዶ አምላክ አመረቡ ለሰኔ በዛት ሄደት ሆነ ሳሉስ ሰማይስ ዘም ሀገረ በሊኪም አንድ አምላክ በሚሆን በአብ ወል መንፈስ ቅዱስ ሰኔ አራት በዚች ቀን በሊኪም ከሚባል ሀገር ሳንሱ በሰማይትነት ሞተ። ይህ ቅዱስ ፈልጅነቱ የአባቱን በጎስ ሲጠብቅ ምሳውንም ለእረኞች ሰጥቶ እርሱ ሁልጊዜ እስከማታ ይጾም ነበር። ዘመዶቹም የሚሰራውን አያውቁም ነበር። የታመሙን በሽተኞችም ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድ ተነስተ ወደ መኮንኑ ይሄድ፣ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጠለትና እንዳዘዘው ለእናቱ ነገራት። እርሱም አዘነ አለቀሰም። ነገር ግን ትከተለው ዘንድ አልቻለችም። ከዚህም በኋላ ስብራ በሚባል ሀገር ስሟ ማርያ የምትባል ልጆችና መጻተኞችን የምትቀበልና የምትመግብ የተቀደሰ ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማይትነት የሞቱ ዘንድ ከእርሷ ጋር ተስማማ። አርሳዮስ ወደሚባል መኮንንም በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኛት። እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮሁ። በየራሳቸው በሆነ ስቃይም እንዲያስጠያቸው አዘዘ። ቅድስት ማርያም በስቃዩ ውስጥ ሳለች ነፍሷን አሳልፋ ሰጠች፣ የሰማይትነትን ማትሪል ተቀበለች። ቅዱስ አኑሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱ በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማይታት ጋር ላከው። እርሱም ያሰቃየው ጀመረ። ተረከዙንም ሰንጥቀው ገመድ አስገብተው በከተማው ውስጥ እንዲወጡት ታዘዘ። እንዳዘዛቸውንም አደረጉ። ግን ምንም ጉዳት አልደረሰበትም። ሁለተኛም ስራየኛ መጡና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብለው አዘዙት። ቅዱሱን በላዩ በመስቀል ምልክት አማትቦ ጠጣው፣ ምንም ምን ጉዳት ሳይደርስበት ቀረ። ከማሰቃየቱም በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የከበረ ራሱንም ቆርጠው የድል አክሊልም ተቀበለ። መሰሪውም አምኖ በሰማዕትነት ሞተ፣ የሰማዕትነትን አክሊልም ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለሳኑሴ ምቱረ አብራክ ወድ ወርሃ ሰኮና አምሳለ ወንድ ለማርያ ሰላም መፍቀሪ ተነግድ ዘኮነ ንዋ ምስሊሆ ወሳቀይዋ በአውድ ወምስለ መሰሪ ውረ ዘአምነ በወልድ በዚችም ዕለት ሐራቂ ከሚባል ሀገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የሳንጦና እና የአብዩ ሀገረ ገዥ ነበር። የእናቱም ስም ኤልሳቤጥ ነው። እነርሱም እርሱም ይህን የተባረከ ልጅ በሰጡት ጊዜ ስሙም ዮሐንስ ብለው ጠሩት። እርሱም ከአባቱና ከእናቱ ጀምሮ ከመጥምቁ አምላክ ዮሐንስ ጋር በስም አንድ ሆኗልና በተግሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያንን መጻሕፍቶችም ሂሳቦችና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ተማጽነው ነበር። አባቱም እንዲመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ21 ዓመት ልጅ ሲሆን መስፍን ሆነ። የጳኒዎስና የሐራቂሊ ሌሎችም አገሮች ሁሉ ገዥ ሆነለት። እንዲሁም እያለ በመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግሥ ዘንድ ወደ አንጾኪያ ሄደ የንጉሥ ኑማሪዎስ ልጅ አግባ ብሎ ጌታ አዞሃል አለው። ቅዱሱም በውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔር ስም ከሰማው አንጾኪያ ሄዳለሁ አለ። ከዚያም በኋላ ወደ አንጾኪያ ከተማ ሄዶ ንጉሱ ዲዮክልጣኖስ ተገናኘው። ንጉሱም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጣኖስ አጵሎንን ያመጡት ዘንድ አዘዘ። ያንንም ጣዖት ባመጡ ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ስራ ንጉሱንም ረገመው፣ ሰደበው። ንጉሱ ዲዮቅልጣኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። ከእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው። ከእርሱ ጋርም መላእክት አሉ። ይዞትም ሳበው፣ ብዙዎችም ቃል ኪዳኑ ሰጠው። በማግስቱም ንጉሱ ልኮ ከእስር ቤት አወጣው፣ ወደ እርሱም አቀረበው። ለአጵሎስና ለአርዳሚ ስገድ አለው። ቅዱሱም የሰው ልጅ ለሰራው እንዴት ሰግዳለሁ አለ። ንጉሱ ግን ከእርሱ ጋር መታረቅ ሽቶ ብዙ የሽንገላ ነገርን ተናገረው። ከዚህም በኋላ ግብርን ያስገብረው ዘንድ ከሹመቱ ጋር ወደ ግብፅ ሀገር ላከው። ወደ ግብፅ ገዥም ወደ ስሪያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ዘሐራቂ ግብር በማስገበር የአማልክት ቤቶችን ማፍርሶ አዲስ እንዲሰራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቻለሁ። ቅዱሱም ይህንን ምክንያት ይዞ የጣዖታትን ቤትን ማፍርሶ ተዋቸው። በዚያም ወራት መኮንኑ ስሪያቆስ የሰማይታትን ራስ መቁረጥን ሊያዝ በፍርድ አደባባይ ተቀመጠ። በዚያም ጊዜ ከስዒድ የወቅልጥያኖስ፣ ቢፋሞስ፣ ኪሮስ፣ ለእስክንድሮስ፣ ዮሴፍ እና ኢሳቅ እስጢፋኖስን የሚሏቸው ሰዎች መጥተው እሊ ሁሉም እኛ ክርስቲያኖች ነን እያሉ በግልጽ ጮሁ ያን ጊዜም መኮንኑ ይዞ ያለ ራእይ ያሰቃያቸው ጀመር ቅዱስ ዮሐንስ ሚህንን ባየ ጊዜ የሹመቱን ስራ ትቶ እኔ ክርስቲያን ነኝ ብሎ በግልጽ ጮኸ መኮንኑም ተቆጥቶ በእግር ብረት እንዲያስሯቸው ወደ እንጽና ሀገር ወደ መኮንኑ አርያኖስም እንዲወስዱ ታዘዘ እርሱም ስለሆነ ሁሉ መረመረ ከቃሉ መልስ የተነሳ ተቆጥቶ በባለ እንጨት ላይ ሰቅለው በመንኮራኩር አጣብቀው እንዲጨምቁት ከዚያም ከባላው አውርደው ስጋውን እንዲቆራርጡ ሆዱ ላይም ራሱ ላይ በቀጭን እንዲደበድቡት አዘዘ። ምድሪቱም በደም ተመላች። ከዚያም በኋላ እስር ቤት አስገቡት። ከጥቂት ቀኖችም በኋላ በማረጃ ቢላዋ ቆዳውን ገፈው ቁስሉንም በማቅ ያሹት ዘንድ ዳግመኛ አመድ ጎዝጉዘው በላዩ የእሳት ፍም ከጎኑ በታችም አድርገው በላዩ እንዲያስተኙት አዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ በጆሮ ላይም እንዲያኖሯቸው አዘዘ። እንዲህም አድርገው ከወይን ቤት ጨመሩት። በዚችም ሌሊት የእግዚአብሔር መልአክ ተገልጦለት ሰላምታ ሰጥቶ አጸናው። በማግስቱም ከወይን ቤት አውጥተው በጋሉ ብረት ዘንጎች ደበደቡት። ከዚህም በኋላ ግንባሩን ወደ ምድር ደፍተው እጆቹንና እግሮቹን ከፈረስ ጭራ ላይ በገመድ አሰሩት። ከዚህም በኋላ ባለ ሰይፍ መጥቶ እግሮቹና እጆቹን ራሱን ቆረጠ። እንዲህም የምስክርነት ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ምካህ አራቂሊ ዋዲያሙ ፈዋሴድያን በአጽሙ ወደ እል ለምስሌው ሰላም ዘተጋደሉ ቀዲሙ ወሰላም ለእንተ ድሬው ዘተክእ ወደሙ አሃው እሙ ቢፋሞን ስሙ በዚችም ዕለት የአቃሪዎስ የእህቱ የዲሞናሲያ የግብፃውያን የአሞኒ የሚናስ ንጉስ የቡልጣኖስ ጭፍሮቹ የገድላቸው ፍጻሜ ሆነ። እሊም ቅዱሳን በእሳት ምድጃ ውስጥ ከአባብሶይ ጋራ በጨመሯቸው ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ በነበልባሉ መካከል አወጣቸው። ወደ ንጉሱም ደርሰው ረገሙት። እንዲህም አሉት፣ የምስክርነት ሞት ፍጻሜያችንን የማትጽፍ ከዕለት ወደ ዕለት ለምን ትከፋለ ንጉሱም ሰምቶ ተቆጣ። ራሶቻቸውንም በሰይፍ እንዲቆርጡ ስጋቸውን በእሳት እንዲያቃጥሉ አዘዘ። እነዚህም የምስክርነታቸውን ተጋድሎ ፈጸሙ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ማረን። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለአቃሪዎስ ወዲሙናሲያ እህቱ አሞኒ ወሚናስ ለእግዚአብሔር ሰማይቱ አመወደዮሙ ንጉሰ ውስተ ግባ እሳት ለአርባይቱ ያድህኖሙ መጻእ እም ሰማይ አድህን የደቂቅ ሰለስቱ መልአከ ፍስሐ ገብርኤል ዘፍጡን ሩፀቱ። በዚችም ዕለት በከሃዲ ወቅልጫኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቁረጥ በሰማይትነት አረፈች። የዚችም ቅድስት ወላጆቿ ክርስቲያን ነበሩ። በወለዷት ጊዜም በመልካም አስተዳደግ እግዚአብሔርን በመፍራት የእግዚአብሔርንም መጽሐፍቶች የአባቶቻችን ሐዋርያት ሕግና ስርዓት ሁሉ እያስተማሩ አሳደጓል። ከዚህም በኋላ ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ያጋቡት ፈለጉ። ቅድስቲቱ ይህንን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ መቶ ስግደት ሰገደች። ቆማም ረጅም ጸሎትን ጸለች። በጸሎቷ ውስጥም እንዲህ አለች። የክብር ባለቤት የያው እግዚአብሔር ልጅ ኢየሱስ ክርስቶስ፣ ወይ ወደ አንተ የሚደርስባት የከበረችና የቀናች መንገድም ለእኔ ለባሪያ ለሶፊያ ምራኝ። ወደ ጥፋት በሚወስደው በጠማማ መንገድ እንድንገራተት አትተወኝ። የሚጠፋው ዓለም ያስብ ዘንድ ልቤንም አትተወኝ። ወላጆቼ በሚመክሩኝም ከእነርሱ በስጋ ፍቶት ውስጥ የኃጢአት ባሪያ እንደሆነ አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታደርገኝ። ቀላልና ልዝግ የሆነ ቀንበርን የሚሸከም ዘንድ ትክሻዬን ዘንበል አድርገው እንጂ። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል ሀሳብ መጣላት። ተነስቼ በስውር ልውጣ፣ ወደ ሩቅም ሄጄ ከበረሃው ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላት ብላቴናዋን ጠርታ ወይን አምጥታ እንድታጠጣት አዘዝቻት በመጣችላትም ጊዜ እርሷ ጥቂት ቀምሳ ያመጣችው ወይን እስኪያልቅ ተሰጣ ዘንድ ብላቴናዋን አዘዝቻት ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ የእኔንም ልብስ ውሰጂ አለቻት። ሰጥታትም የወይኑን ስካር ከአይምሯ ተነስታ ተኛ አለቻት። በላይዋም እንቅልፍ በከበዳት ጊዜ ማንም ሳያት ቅድስ ሶፊያ በስውር ወጥታ ከወላጆቿ ማደሪያ የራቀ ነበርና ርቃ በሄደች ጊዜ በተራራማና በዋሻዎች ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከሃዲው ዲዮቅዳኖስ ፊት የሚሸሹ ሰዎች አገኘች። እናንተ ከወዴት ናችሁ? ብላ ጠየቀቻቸው። እያንዳንዳቸው ሀገራቸውን ነገሯት። ደግማ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልጣኖስ የሆነውን ሁሉ ነገሯት። ይህች መንገድ ወደ ዲዮቅልጣኖስ ልታደርሰኛለችን? አለቻቸው። አዎን ብሎ መለሱላት። ከዚያም ጥቂት ተጉዛ ቁማ ረጅም ጸሎት ጸለች። ወደ ዲዮቅልጣኖስ ደርሳ ክብር ይግባውና ክርስቶስን የምታመል ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጣኖስ ምክር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ፣ ወደ እርሱም እንዲያቀርቧት አዘዘ። በቀረበችም ጊዜ ለአጵሎስ ስገጃ አላት። የሰው እጅ ለሰራው የረከሶ የአጋንንት ማደሪያ የሆነውን እንዴት ሰግዳለሁ አለችው ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ ከብረት በተሰራ ጅራፍም እንዲገርፏት ታዘዘ ሁለተኛም በአንገቷ ከባድ ድንጋይ አስረው ስጋዋ ተቆራርጦ እስኪወድቅ ድረስ በከተማው ጥጋጥግ እንዲወትቷ አዘዘ ይህንንም አድርገው ወደ ወይን ቤት አስገቧት በማግስቱም ያመጧት ዘንድ አዘዘ በመጣችም ጊዜ በክፉ አሟሟት እንዳትሞች ለአፕሎስ ስገጃ አላት እርሷም ክፉ ሞትስ ለአንተ ነው። የእኔ ከአንተ የሚገኘው ሞት በፈጣሪ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ትነሻለሽን? አላት። አንተ ሰነፍ፣ የእኔን ተወውና ለአንተ የደይን ትንሣኤ አለ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉ እስኪሰበሩ በብረት እንዲደበድቧት አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አድርገው ከበታች እሳት እንዲያነዱ አዘዘ። ቀኑም በመሸ ጊዜ በወይን ቤት አስገቧት። በዚያም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷም ምንም ሕመም እንዳላገኛትና በእግሯ መጣች። ከመታጠቢያ ቤትም ታጥባ ተቀብታ የወጣች ትመስል ነበር። ንጉሱም ደህንነቷን አይቶ አደነቀ። የዚችም ክርስቲያን ሴት የስራዋን ጽናት እዩ፣ ትላንት በእሳት አሰቃይተናት ነበር፣ ዛሬ ድን አለች አለ። እርሷም ስራዬን ሳላውቅም፣ ነገር ግን ፈጣሪ ይህንን የሚሽር ነው አለችው። ከዚህም በኋላ እሺ ያሰኛት ዘንድ ይሸነግላት ጀመረ። እንቢ ባለችው ጊዜ ራሷን በሰይፍ እንዲቆርጡ አዘዘ። ሊቆርጧትም ይዘው ሲሄዱ ክብር ይግባውና ጌታችን ተገለጸላት። ብዙ ቃል ኪዳኖችንም ሰጣት። በማይታበል ቃሉም መታሰቢያሽን የሚያደርግ ሁሉ፣ በስምሽ የሚጸናውን የገልሽን መጽሐፍን የሚጽፈውን ሁሉ ቀብለዋለሁ፣ መንግስተ ሰማያትን አወርሰዋለሁ አለ። ከዚህም በኋላ አንገቷን በሰይፍ ቆረጡ። በጌታችን ዘንድም የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት አይመረን። በረከቷም ከእኛ ጋር ትኖር ለዘላለሙ አሜን።

የተወደዳችሁ የልቃናት ሚዲያ ተመልካቾቻችን፣ እንግዲህ በዚህ መጽሐፍ ክፍል ውስጥ የነበረ መራግብር ይህንን ይመስል ነበር። በፕሮግራማችን ብዙ እንዳተረፋችሁ ባለሙሉ ተስፋ ነን። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ሰላም፣ እግዚአብሔር ከሁላችን ጋር